ድምጽ እንዳታነፍሽ፣ ሰሚኛልሽ። አንድ ነገር ለማድረግ ትሞክሪ በዚህ ስለት አንገትሽ ነው። ተናገሪ እንጂ ምን አባይ ይዘጋሻል? ምን ልናገር? በሕይወት ምን አይነት ሰው እንደምጠላ ታውቂያለሽ። ታውቂያለሽ ወይስ አታውቂም? አላውቅም። በሕይወት የሚገባ ሰው በጣም ያስጠላኛል። ያንን ሰው መግደል እፈልጋለሁ። እሺ፣ እናትሽ ደውላልሽ ነበር አይደል? አዎ ደውላልኝ ነበር። ጥሩ እናትሽ ለእኔ ምን ያክል ቅርብ እንደሆነች ታውቂያለሽ አደል? እናቴን ተያዝ። እኔን ግን የፈለግሽውን ነገር አድርጊኝ፣ እናቴን ግን ተያዝ። ከተስማማን አንችንም እናትሽንም ምንም አላደርጋችሁም። እሺ፣ እሺ። መቼም ለዚህ ለባዳ ብለሽ የእናትሽንም ሆነ የራሽን ህይወት አሳልፈሽ አሰጭ ማደል? አ አዎ። ጎበዝ ልጅ። እንደዚህ ከሆነ እኔ እና አንቺ በደንብ እንስማማለን ማለት ነው። ስለዚህ አሁን ያየሽውም ወይም የደረሽበትን ነገር አንድ ባንድ እንድትነግሪኝ ፈልጋሉ። አረ እኔ ምንም ነገር አላውቅም። እውነቴን ነው። እኔ ምንም አውቀው ነገር የለም። እኔ እና ሄለን ሆስፒታል ስንገባው ለምን አባሽ ብለሽ ነው ለቅዱስ የነገርሽው? ማ እኔ አረኔ አልተናገርኩም። እ ንገርኛ ማለቴ ያው ቅዱስ እርጅኝ ሰላለኝ ነው። ከዚህ በኋላ ግን አንድ ነገር ስታደርጊ ባገኝሽ እመኝኝ አጠፋሻለሁ። እሺ እሺ አንቺ፣ የቤት ሰራተኛ ሳምሪ፣ የአንችን እጅም ትጠባበቅ እናት አለችሽ። ስለዚህ አርፈሽ ስራሽ ምሰር ይሻልሻል። ከኔ ጋር ለመጣላት ከፈልግሽ ግን በየትኛውም ሰዓት ዝግጁ ነኝ። ሰሚኛልሽ፣ ሳምሪ፣ የማይሆን ውሳኔ እንዳታስወስኝ። ነው ካሌብ፣ ምንድን ነው ቅዱስ ከእኔ የደበቀው ነገር? እኔ አልነግርሽም፣ ግን ደግሞ ፍቅር አይነሽና አይጨፍ። ይኸውልሽ ከፍቅር ስሜት ወጥተሽ እንድታስቢው እፈልጋለሁ። ምንድነው ከፍቅር ስሜት ወጥቼ የማየው? ለምን አትነግረኝ? ምንድነው የተፈጠረው? ታውቂያለሽ አይደል? ዛሬም ድረስ ፍቅርሽ እንዳልወጣለን። የቀለድክ ነው ካሌብ፣ ፍቅር ለአንቺ ቀልነው ካሌብ፣ ለምን የጀመርከው አትናገርም? ቅዱስ የምንድነው ምንድነው ከኔ ደበቀው? አንቺ ከቅዱስ ውጪ ሌላው እንዳይታየሽ ም አይደል? ግን እኔ እንድትጎጂ አልፈልግም። የሉ እኔ እኮ ተቀይራለሁ። አሁን ላይ አንቺን በማጣቴ በጣም እየተቆጨው ነው፣ ግን ደግሞ አሁንም የአንቺ ዋጋ ያልገባው ሰው ጋር ነው ያለሽው። ቅዱስን አውቀዋለሁ፣ ምን ያህል እንደሚወደ መናገር አይጠበቅብኝም። ካለ ኦኬ፣ ካልሽው። ለማንኛውም ራስሽን ጠብቅ፣ ካስፈለግኩሽ ግን ኤኒ ታይም መደወል ትችላለሽ።

ሄሎ ጋሼ የት ነህ ወደ ቤት እየመጣሁ ነው ምንድነው ችግር አለ እንዲ ሳምሪ እትዬ ምስጢርን ይዛት ወጥታለች ምናልባት እንዳታወጣጣት ብዬ ነው ምን ወይኔ እና ወዴት ነው የወጡት እኔ እንጃ ጋሼ እዚሁ አካባቢ ወክ እናደርገን ያለችኝ ሳምሪ ለምን ፈቅድሽላቸው ሁሉንም ነገር እያወቅሽ ምን ላድርግ ጋሼ አይሆንም ማለት አልቻልኩም እሺ እሺ በቃ እዚሁ ሰፈር ይፈልጋቸዋል? እሺ ጋሼ፣ አሁን ደህና የምሆንበት ጊዜ ግዜ ደረሰ ይመስለኛል። አዎ ጋሽ፣ ሁሉንም ነገር ባሰብነው መንገድ ተስተካክሏል። አሁን እዛ ቤት ውስጥ ምንም ነገር የማድረግ እድላለኝ። ሄለን ስሟ መቼም ቢሆን ከአምሬ ውስጥ አይጠፋም። መቼም ቢሆን ለራሴ ደግሜ ስሟ እንጠራው ነበረ። ይሄ ቀን እንደሚመጣ አውቀው ነበረ። ሁሉም የእጁን ያገኛል። አዎ ጋሼ፣ አንተ የፈለከው ሁሉ ነገር ይሆናል። አሁን ለሄለን የምሰጣ ትልቁ ስጦታ ይሄ ነው። ምንድን መድኃኒት ነው ከበሽታ የሚፈወሰው ሄለን ይሄን መድኃኒት ጠጥታ ህመምን ስትታመም ነው የኔ ልጅ። ይህን ስራ እንድትሰራ የመረጥኩ በአንተ በጣም ስለምተማመን ነው። ደሞም ታደርገዋለህ። አደራ አንድም ቀን እንዳይቋረጥ። አታስብጋሽ አደርገዋለሁ እሷ ናት። አባወራዋ ከእሷ ጋር በመወዳጀቱ ብቻ ስቃይን ይቀምሳታል። አንሳውና የሚለውን እንስማው። ካሌብ ጉዱኛ አለው። ምነው? ምን ሆንክ? ሄለን ሚስጥረን ወግ እናድርግ ብላ ይዛ ትወጣለች። ደሞ ሁን ብላ ነው። መረጃ ለመጠየቅ ይፈልጋል። ወይኔ ቅዱስ፣ ለምን ፈቀድክላት? አንተ ቆይ፣ ትዳር እንዲፈርስ ትፈልጋለህ እንዴ? ቆይ፣ ለምን አትጠነቀቅም? ምን አቃለሁ። በእናትህ ሳምሪ እኮ ናት፣ መገልገል አልቻለችም። እሺ፣ አሁን ታዲያ ምን ማድረግ ይሻላል? በእናትህ ደውልላትና የት እንዳለች ጠይቃት። እዚህ ሰፈር ናት ብ ያልፈለግኩበት ቦታ የለም። ምናልባት አልባት ካፌ ይዛት ሄዳ ይሆናል። ታዲያ እራስህ ለምን አትደውልላትም? እራስህ ደውልላት። ነይራት፣ ልጋብዝሽ ምናምን አትላትም እንዴ? እሺ በቃ አሁን እደውልላታለሁ። እሺ እሺ። ሳምሪ ምንድን ነው የእግሬ መውጣት ተከተለሽ? ለምንድን ነው ለቅዱስ የደወልሽለት? ለምን ደወልሽለት? አስቤዛ አስቤዛ ይዞልን እንዲመጣ ነው፣ እባክሽ እውነትሽን? የምናስ ቤዛ ነው የዛው እንዲመጣ የነገርሽው? ንገሪኝ፣ ምንድን ነው ሳምሪ? አንድ ነገር ልንገርሽ፣ ያወራሽው ነገር በሙሉ ሰምቼሻለሁ። ለምንድን ነው ልጅሽ ልጃት እንደወጣሁ የነገርሽው እ ለምንድን ነው ቶሎ እንዲነቅስብን የነገርሽው ነሽ ቅዱስን ቤት እየጠበኩት እንደሆነ ንገረው። እሺ፣ እኮ ይኸውልሽ፣ ምን መሰለሽ? ፍ የእኔ ፍቅር አትበል፣ ቅዱስ አታስመስል። አስመሳይ አልገባኝም። ቆይ ምንድን ነው? ም ነው? ቆየ የት እንዳለው ካጠራሁበት ሰዓት ብዙ በጣም ቆየ። ምነው ለምጠይቅ ጥያቄ ምን አይነት የውሸት መልስ እንደምታዘጋጅ እያሰብክ ነበር? ቆይ ምንድን ነው የምታወሩ? ሄሉ ቆይ ምን ምን ሆነሽ ነው? እሺ፣ ይህም የማስመሰሉ አንድ አካል። ጥሩ፣ በጣም ጥሩ። ሄለን እባክሽ ተረጋጊና በስርዓት እናወራ ንድ ትሰማኛለህ? ቅዱስ ከዚህ በኋላ በላይ ላይ ድራማ እንድትሰራብኝ አልፈልግም እያንዳንዱ መኖት እንድትመክረኝ እፈልጋለሁ። በቃ ይ ስለምን እውነት ነው ተወሩ። ቅዱስ እንዴ፣ እኔ ነገር ምንም እየገባኝ አይደለም። ቆይ ምንድነው ሐሳብሽ? ቆይ ማወቅ መትፈልግም ነገር ካለ ለምን በግልጽ መነጋገር እንችላለን፣ አይደል መነጋገር ነይ

ጠፋ ሰው አንተ ነህ እንጂ። ዘጋኝ ምንድነው? እንደዚህ ያጠገበክ? ከአንቺ ተምሬ ልበልሽ። የት ነሽ? ባክ። ሰፈር ነኝ። በይሳር ሴት ሊሆን ይችላሉ። ምን ነው እቅፍ ያልናፈቀሽም እንዴ? ልቡ ሌላ ሴት ጋር የሆነ ወንድ ምን ሰራልኛል ብዬ እቅፍ ያለናፍቀው ከልቤ። ምን አለሽ? ካቀፍኩሽ አይበቃም እንዴ? ወረኛ። እሺ ባክ። ዛሬ ግን ከየት ተገኘክ? ልሽ ውስጤ ዛሬ አንድ ነገር ሊፈጠር እንደሚችል። ምን ይፈጠራል? ጥሩ ነገር ነው በለኝ በእናት ይመስለኛል ነገሮች ሁሉ ባሰቡት መንገድ እርግጠኛ ነኝ እኔም የልቤን ንግስት አንቺም ደግሞ የልብሽን ንጉስ ታገኛለሽ እንዳፍ ያደርገው በእናት ቆይ ግን ምንድን ነው የተፈጠረው ለማንኛውም ከሰዓታት በኋላ ስልክ ይደወልልሻል የምን ስልክ እለንት ደውልልሽና አንቺ ጋር ልምጣ ትልሻለች ከዛ አንቺም ደግሞ ማለት ነው እኔ ለስራ እኔ መሆኑ ሳታ ወላዳ ቀጥታ እኔ ጋ ትደውላለች። የምድርን ነው ይሄ ይፈጠራል። ከፈለግሽ ማስያዝ እንችላለን። እና ሲዝ እሺ፣ አመንኩ። ቆይ ግን ምን ተፈጥሮ ነው? እሱንማ ነገ አስረዳሻለሁ። ለማንኛውም መልካም እድል። በይ መልካም እድል። በእናት ያሳካልን። አሜን አሜን። ባቃል ወጣ ነው ቻው። ኦኬ በይ ስልክህን እጠብቃለሁ። መረጃው አንድ በአንድ ትናግረኛለህ። አታስቢ። ለማንኛውም ደውልልሻለሁ። ኦራይት ምን ምጫው ትፈልጊያለሽ? አዎ ጎበዝ ልጅ። ቅድም እትዬ እንዴት እንደተናደደች አይተሻታል አይደል? አዎ አይቻታለሁ። በጣም ታስፈራለች። አዎ በጣም ታስፈራለች። ቅድም እኛን ተቆጥታናለች፣ አሁን ደግሞ አባትሽን እየተቆጣችው ነው። ከዛ ደግሞ እኛንም ትቆጣናለች። ስለዚህ እኛ ደግሞ የውሸት ጨዋታ ልንጫወትባት ነው። ከዛ አትቆጣና አትቆጣንም። እሺ በቃ እኛ አሁን እንሄዳለን አባዬ ምንም ቢል ውሸቱ ነው፣ እሺ? እትዬ እንዳትቆጣ ነው፣ እሺ? አንቺም እንዳትቆጣን ለጨዋታ ብለሽ ተዋሻታለሽ፣ እሺ? ምን እላታለሁ? ስምሽ ማን ነው? ሚስጥረ። ሚስጥረ ማን? ሚስጥረ ቅዱስ። እንደዚህ ስትልሽ እትዬ በጣም ትቆጣለች። ስለዚህ ሚስጥረ ማ ስትልሽ፣ ሚስጥረ ተሰማ ትያታለሽ፣ እሺ? እንብዬ ሚስጥረ ቅዱስ ነው። ስለዚህ ጨዋታችም ማለት ነው። እችላለሁ፣ እሺ ለጨዋታ ሚስጥረ፣ ማነሽ? ሚስጥረ ጎበዝ። ሚስጥረ ተሰማ። ሂጅ ተቀመጭ። ሂጅ ግጭ። ሄለን፣ ምን እየሆንሽ ነው ያለሽው? እንደሱ አይደለም። እስኪ የቤተሰብ ቦታው ላነሳችሁ፣ ልጃችሁን ከማን አድርጓት? እስኪ እጅቷን ከማን አድርጊያት? ተቀመጥ ቅዱስ። አልቀመጥም። ምን እየሆንሽ ነው ያለሽው? መናገር የምትፈልጊው ነገር ካለ ተናገሪ። ይበቃ ግን ከዚህ በኋላ ጋር እኔ ላይ እንድትጫወችብኝ አልፈቀድልሽም። አረ አንተ ላይ ተጫወትኩብህ በአንተ ላይ ተጫወትኩኝ አይደል? ታዲያ አንተ ምን ልትባለው? ከኋላ ይሄን ሁሉ ነገር ያደረከው አንተ ምን ልትባለው? መልስ ቅዱስ፣ ምን ልትባለው? ከኋላሽ ምንድን ያደረግኩት ተናገር። የለን ምንድን ያደረኩት? ይቺ ልጅ ልጅህ ናት አይደል ቅዱስ? ናት አይደል ቅዱስ? ከእኔ እየደበክ ያለው ልጅህን ነው አይደል? ንገረኝ ቅዱስ። ንገረኝናት ተስፋ ልቁረጥ፣ ንገሬ፣ ልጄ ናት በለኝ። ሳምሪ፣ አንችም ሴት ነሽ። ከጀርባ የምትሰሪው ድራማ ነገጧት፣ አንች ላይ የማይደርስ እንዳይመስልሽ። እስኪ ቆይ አንቺ ንገሪኝ፣ ሚስጥር፣ ልጃችሁ ናት። እንዳትነካኝ፣ እንዳትነካኝ። ቅዱስ፣ የልዩ እባክሽ ተረጋጊ አንዴ። ብቻ አላስረዳሽ። ምንም የምታስረዳኝ ነገር የለም። አሁን የመፈልገው አንድ መልስ ብቻ ነው። ይህቺ ህፃን ልጅ ናት ወይስ አይደለችም? አይደለችም። አይደለችም። ጥሩ። ስለዚህ እሱን ሕክምና ያረጋግጥልናል ማለት ነው። ምን ልታደርጊ ነው እሱ ኧረ ሔለን እባክሽ፣ ነገሩን አረጋጊው። እኔ የነገርኩሽን ብታምኝ አይሻልም? አንቺ እናትነትሽን ስላመንሽ ምርመራ ያስፈልግሽ። ቆይ እኔ የነገርኩሽን ብታምኝ አይሻልም? ሔለን፣ ይህ ነገር እስኪረጋገጡ ድረስ እዚህ መሆን አልፈልግም። አይሆንም፣ ይህማ በፍፁም አይሆንም። ምርመራውንም ምርመራው እዚህ ሆነሽ ማካሄድ ትችያለሽ። ሔለን፣ ሔለን እባክሽን ሔለን።

ደህና አይደለሁም። እፈልግሻለሁ። የት ነሽ? ይጭ ምን አይነት የተረገመ ቀን ነው። በቃ እሺ፣ እደውልልሻለሁ፣ እደውልልሻለሁ ሄሎ ምን ሆንሽ? ነው እባክሽ፣ ነው እባክሽ፣ አንቺ ስታለቅሽ ማየት አልፈልግም። ምንድን ነው የተፈጠረው? ንገረኝ። በእናጥቃሌ ከዚህ ይዘህኝ ጥፋ። በቃ እሺ፣ ግን ደግሞ አንቺ መረጋጋት አለብሽ። እሺ፣ በቃ ከዚህ ይዘህኝ ጥፋ አልኩህ። በቃ